ሰላም ጤና ይስጥልን ውድ ኤቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምፅ ነው። የዕለቱ መረጃዎች ዘንላችሁ ቀርበናል። በቅድሚያ ማርስተ ዜናው፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ለኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስቴር የእውቅናና የምስጋና ስጦታ አበረከተ። የህይወት ብርሃን ቤተክርስቲያን የልማት ኮሚሽን አራት ሺህ ለሚሆኑ ተፈናቃዮች የማድም የማድማ አቀራት መርሃ ግብር አካሄደም። ከመረጃዎቹ ጋር ከእናንተ ጋርም ቆየውን። የአማኒ ሊብሶ ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው አብራችን ቆየው። የኢትዮጵያ የሃይማኖት ተቋማት ጉባኤ ለኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስቴር የእውቅናና የምስጋና ስጦታ አበረከተ ባልደረባችን ቤተለይም ደረጃ የተጨማሪ ያላት መስከረም 19 2018 ዓ ም የኢትዮጵያ የሃይማኖት ተቋማት ጉባኤ ለኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስቴር በ2017 ዓ ም ጉባኤ የሰራቸውን የሰላምና ማህበረሰብን ተጠቃሚ የሚያደርጉ ስራዎች ለህዝብ በስፋት ተደራሽ የሆኑ ዘንድ በቂ የሚዲያ ሽፋን እንዲያገኙ ላበረከተው ሁሉን አቀፍ አገልግሎት የእውቅናና የምስጋና ስጦታ በክብር

የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀት ጓንቀ ሲስ ታጋይ ታደለ በመርሃ ግብሩ ላይ ባስተላለፉት መልእክት የኢትዮጵያ ሃይማኖት ተቋማት ጉባኤ ሰላምን በማጽናት ግጭትን በመከላከልና በመፍታት እንዲሁም በህብረተሰቡ መካከል ያለውን የአብሮነት መስተጋብር ይበልጥ አጠናክሮ ከማስቀጠል አንጻር የሰራቸው ስራዎች ሰፊ የሚዲያ ሽፋን እንዲያገኙ ከማድረግ አንጻር ሚኒስተሩ የሰጠው አገልግሎት የላቀ መሆኑን በመግለጽ ለሚኒስተሩና ለአመራሮቹ የላቀ ምስጋና አቅርበዋል። በቀጣይም የጋራ በሆነው የሰላም ግንባታና ማህበረሰብን በሚጠቅሙ ጉዳዮች ላይ ይበልጥ በመቀራረብ በትብብር መስራት እንደሚያስፈልግ በመግለጽ ይበልጥ ተቀራርበንና ተቀናጅተን እንስራ ሲሉ ጥሪ አቅርበዋል። የኢፌሪ መንግስት ኮሚኒኬሽን አገልግሎት ሚኒስተር ሚኒስትር ክብርት እናት አለም መለሰ የኮሚኒኬሽኑን አገልግሎት ሚኒስተር በመንግስት እና በህዝብ መካከል ጤናማና እውነተኛ ደረጃ እንዲኖር ማድረግ ኃላፊነቱ መሆኑን በመጠቆም ይህንን ኃላፊነት በተገቢ ሁኔታ ለመወጣት የህዝብ ተቋም ከሆኑ እንደ ኢትዮጵያ የሃይማኖት ተቋማት ጉባኤ ካሉ ተቋማት ጋር በመተባበር መስራት አስፈላጊ ነው ሲሉ ተናግረዋል። በተለይም እውነተኛ መረጃ ከማሰራጨትና የህዝብን ሰላምና አንድነት ከማረጋገጥ አንጻር ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር ተቀራርቦ መስራት ውጤታችንን ሊያሳድግልን ይችላሉ ሲሉ ማብራሪያ ሰጥተዋል። አክለውም ለሚኒስትሩ ለተደረገው የእውቅናና የምስጋና ስጦታ ምስጋና አቅርበው በቀጣይ የተሻለ ስራ ለመስራት ዝግጁ መሆናቸውን ገልጸዋል። የኢፌድሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ሚኒስትር ዴታ ክቡር አቶ ከበደ ዲሳሳ በበኩላቸው ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በመተባበር እውነተኛና ጤናማ በተለይም የህዝብን ሰላምና አንድነት ሊያጠናክሩ የሚችሉ መረጃዎች ለህዝብ እንዲደርሱ ከማድረግ አንጻር በርካታ ስራዎች ሲሰሩ መቆየታቸውን ጠቁመው በቀጣይም ተጠናክሮ እንደሚቀጥል የገለጹ ሲሆን ለተደረገው የእውቅናና የምስጋና ስጦታም ልባዊ ምስጋና አቅርበዋል። ዘገባው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። የህይወት ብርሃን ቤተ ክርስቲያን የልማት ኮሚሽን አራት ሺ ለሚሆኑ ተፈናቃዮች የማዕድም አጋራት መርሃ ግብር አካሄደ። ባልደረባችን ቃል ኪዳን እንዳለ ተጨማሪ የህይወት ብርሃን ቤተ ክርስቲያን የልማት ኮሚሽን ከኤልኤም ኢንተርናሽናል ኢትዮጵያና ከአይሲአር ጋር በመተባበር ህጻናትና አረጋውያንን ጨምሮ ከአራት ሺ በላይ ተፈናቃዮችን የማዕድም አጋራት ድጋፍ አድርጓል። ከትግራይ ቴሌቪዥን ጋር ባደረጉ ቆይታም ተፈናቃዮቹ ህይወታቸውን ለማትረፍ ሰብአዊ እርዳታን ቢጠይቁም መንግስት ወደ ቤታቸው እንደሚመልሳቸው መግለጹን አስታውቋል። የህይወት ብርሃን ቤተ ክርስቲያን የልማት ኮሚሽን ስራ አስፈጻሚ የሆኑት አቶ አስመላሽ ኃይለማርያም እንደገለጹትም ይህ ሰብዓዊ እርዳታ ከሌሎች የድጋፍ ተባባሪ አካላት ጋር በጋራ በመሆን የህይወት ብርሃን ቤተ ክርስቲያን የልማት ኮሚሽን ስራ አስፈጻሚ የሆኑት አቶ አስመላሽ ኃይለማርያም እንደገለጹት ይህ ሰብዓዊ እርዳታ ከሌሎች የድጋፍ ተባባሪ አካላት ጋር በጋራ በመሆን ቀጣይነት የሚኖረው ነው። የኤልኤም ኢንተርናሽናል ዳይሬክተር የሆኑት አቶ ምንባለ ጌታቸው ስምንት ሺህ ለሚሆኑ ተፈናቃዮች በተመሳሳይ ሁኔታ ድጋፍ ማድረጉንና ወደ ቤት ንብረታቸው ቤታቸው እስከሚመለሱም ድረስ ድጋፍ ሳይቋረጥ እንደሚቀጥልም አስታውቀዋል። የገንዘብና ሀብት ትብብር ቢሮ በበጎ አድራጎት ድርጅት አስተባባሪ ወይዘሮ አጸደ በላይ እንደገለጹትም የተፈናቃዮችን ሕይወት ለመታደግ ለጋስ ድርጅቶች የጀመሩት ተነሳሽነት የሚደነቅና የሚበረታታ እንደሆነም ተናግረዋል። ተመልካቾቻችን፣ ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ ኢየሱስ ክርስቶስ መስከረም 13 ወይንም 14 ይመጣል ተብሎ ለተተነበየው ትንቢት ይቅርታ ተጠየቀ። ባልደረባችን ያደት መላኩ ተጨማሪ ያላት። የኢየሱስ ክርስቶስን የምጽዓት ቀን ተንቢዮ ትንቢታቸው ሳይፈጸም በመቅረቱ ይቅርታ የጠየቁ መጋቢያን ጥቂት አይደሉም። ሐሰተኛ ትንቢትን በብዛት ከሚያስተናግዱት ርዕሰ ጉዳዮች መካከል ዋነኛውም የአማኞች የንጥቀት ቀን ነው። የደቡብ አፍሪካው መጋቢ ጆሹዋ ማሀኬላ ኢየሱስ ክርስቶስ እንደተገለጠለትና በሀገራችን አቆጣጠር መስከረም 13 ና 14 2018 ዓ ም ማለትም በአይሁዳውያን የመለከተ በዓል ጊዜ ንጥቀት እንደሚሆን እንደነገረው ተናግሮ ነበር። በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 24 ላይ ካለና ኢየሱስ የሚመጣበትን ቀን ማንም አያውቅም ከምሎ ግልጽ ማስጠንቀቂያ ጋር በግልጽ የተቃረነ ትንቢት ቢሆንም በማህበራዊ ሚዲያ ላይ አነጋጋሪ ሆኖ ሰንብቶ ነበር። ከትንቢቱም የተነሳ የተ የተጨነቁ ታማኞች ቁጥራቸው ቀላል የሚባል አልነበረም። ምንም እንኳን ትንቢቱ ባይፈጸምም በቀጥታ ስርጭት ላይ መጋቢ ሰዎች በትዕግስት እንዲጠብቁ ሲማፀን እና ጌታ በመንገድ ላይ ነው በማለት ሲናገር ተስተውሏል። ትንቢቱን ካስተጋቡት መካከል የናይጄሪያ መጋቢ ኪንግ ሳልሚግቢ የሚገኝበት ሲሆን እርሳቸውም ቢሆን የማዕከልን ንግግ በማመናቸው ምክንያት መሳታቸውን ተናግሯል። ኢየሱስ እንደ ተናገረው የተናገረን ሰው ነው ያመንኩት በማለት ትንቢተ ሐጌ ምዕራፍ ሁለት ከቁጥር አስራ ስምንት ላይ የሚገኘውን ጥቅስ ለትንቢት ማስደገፊያ መጠቀማቸው ስህተት እንደሆነ ተናግሯል። ኢየሱስ በዚህ ቀን ይመጣል ብሎ የሚናገሩ ትንቢቶችን ማበረታታት ትተን በንስሐና በመዘጋጀት መቆየት ነው የሚገባም በማለት የተናገሩት መጋቢ ኪንግ ከእንግዲህ ወዲህ ኢየሱስ በዚህ ቀን ይመጣል የሚል ትንቢት ውስጥ ገብቼ አልገኝም በማለት ተናግሯል። በአውስትራሊያ የሚገኘው ወንጌላዊ ጥላሁን ደስ ደሳለኝም በበኩሉ ንጥቀቱ ካልተከናወነ በይፋ ይቅርታ እንደሚጠይቅ በተናገረው መሰረት በይፋ ይቅርታ የጠየቀ ሲሆን በማቴዎስ ወንጌል ምዕራፍ 24 ላይ እንደተጠቀሰው ክርስቲያኖች በሁሉም ጊዜ ተዘጋጅቶ እንዲጠብቁ አሳስበዋል። መጋቢ ማኬሌ መረጃውን እስከ አጠናከርንበት ሰዓት ድረስ በይፋ ይቅርታ ያልጠየቀ ሲሆን ደጋፊዎቹ በምትኩ ይቅርታ ሲጠይቁለት ይስተዋላል። መረጃውን ከክሮስዋ ካገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህ መስሎ ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩ ቲኒማኒ ደብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ